አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቻችን እንኳን ወደ ኢናስቲዩ ወደ ተስሒህ ቲላዋ ፕሮግራማችን በሰላም መጣችሁ ብለናል። ከረጅም ጊዜ መጠፋፋት በኋላ በድጋሚ ተመልሰን መጥተናል። ስለጠፋንባችሁ በጣም ይቅርታ እንጠይቃለን። ይህ ፕሮግራም እንግዲህ ለምን ዘገየ፣ ለምን ተቋረጠ፣ ለምን ጠፋን የሚለውን ምክንያቱን ኢንሻአላህ ማሄርና ነዋል ያስረዷቸዋል። ኢንሻአላህ ማሄር ለምንድን እንደጠፋ ነው? ተማሪዎች ስለሆነም በፈተና ቢዚ ሆነን ነው። ያው እንግዲህ እንደሰማችሁት ያው ተማሪዎች ናቸው እና በፈተና ሳይመንቶች የተለያዩ ነገሮች ስለበዙባቸው ትንሽ ቢዚ ነበሩ እና በዛ ምክንያት እንዳላጨናነቃቸው ብዬ ነው የጠፋንባቸው እንጂ ፕሮግራማችሁ ሊቋረጥ አይደለም። ስለዚህ ነዋል ኢንሻአላህ ፕሮግራማችን ይቀጥላል ቢኢዝኒላሂ ተዓላ። ስለዚህ ፕሮግራማችን ከዛሬ ጀምሮ የተቋረጠው የተስሒህ ቴላዋ ፕሮግራማችን የሚቀጥል ይሆናል። እናንተም እንግዲህ በያላችሁበት እንደተለመደው ቁርአናችሁን እያስተካከላችሁ ከእኛ ጋ በጥሞና ፕሮግራሙን ከመጀመሪያ እስከ መጨረሻ እየተከታተላችሁ እኛ ጋ ብራችሁ እየደጋገማችሁ ተስሒህ እንታደርጉ ቴላዋችሁን ከወዲሁ እናሳስባለን። እንደተለመደው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን እያንዳንዱ የምንለቃቸው ፕሮግራሞች ደግሞ እንዲደርሷችሁ አድርጉ። ቤተሰብ የነበራችሁ እናንተ ደግሞ ላይክ እና ሼር ማድረጉን እንዳትረሱ እንላለን። አስራ ሶስት ሺህ ቤተሰቦችን በሁለት ወር ብቻ አፍርተናል። ይሄ ደግሞ የአላህ Subhanahu Wa Ta'ala ፈጥል ነው። ከዛ ቀጥሎ ደግሞ የእናንተ እገዛ የእናንተ ጥሩ ምላሽ በጣም ነው ያስደሰተንና እጅግ በጣም ከልብ እናመሰግናቸዋለን በሙሉ የኢናስቲዩ ቤተሰብ ማለት ነው። ከዚህ በመቀጠል ወደ ፕሮግራማችን በቀጥታ እንገባለን ኢንሻአላህ።

ግን የውፍረት ደረጃው ይቀንሳል፣ ሙምታዝ። ስለዚህ አሁን ደግሞ ቃፉ ላይ ፈትሐ ብቻ ሳይሆን ከፈትሐው በኋላ ደግሞ ከቃፉ ቀጥሎ ምን መጣ? ያ ሰላም! እነዚህ ሰባት ፊደሎች ደግሞ እነ ኻ፣ ጻድ፣ ባድ፣ ጊም፣ ጣ፣ ቃፍ፣ እነ ዛ። ሰባቶቹ ሐረካቸው ፈትሐ ሆኖ ከዛ በኋላ ደግሞ አሊፍ ከመጣ ከሁሉም የበለጠ በጣም

ታ መርቡጣ ነው የምትባለው። መርቡጣ ማለት ታውቃላችሁ፣ መርቡጣ ማለት የታሰረች እንደማለት ነው። እንዲህ ክብ አደለች? ታ እንደዚህ ክብ የሆነች የታሰረች ነገር ናት፣ አይደል? ልክ ከረጢት ሲታሰር ታውቃላችሁ አይደል? እና ታ መርቡጣ ትባላለች፣ ክቧ እንዲህ። ሰፊው ደግሞ ዝርግት ያለው ደግሞ ታ እዚህ ጋር ለምሳሌ እንደምትመለከቱት እዚህ አሁን ወደ ኢዛ ዙልዚለት ላይ ብትሄዱ ታውን አያችሁት። ይሄ ዝርግት ያለው ታ ደግሞ ምን ይባላል? ታ መፍቱሃ ትባላለች። ጠይብ፣ ስለዚህ ታ መርቦጣ የምትባለው እሷ ላይ በምን ቆምበት ጊዜ በምንድን ነው የምንቆመው? ወደ ምን እንቀይራታለን? አይወ ወደ በሳኪን ሆኖ ግን ወደ ምን መቀየር አለብን? አልቃሪዓህ ብዬ ነው የምቆመው በሃ ነው አይደለም? እንቆመው። ስለዚህ አልቆሪዐ። በዚህ መልኩ ሃእ ፊደል በመሰረቱ በባህሪዋ ምንድን ናት ጠንካራ ናት ወይስ ደካማ ናት? ደካማ ናት። ስለዚህ እኛ ምን ያስፈልገናል ማለት ነው፣ ኃይል ያስፈልገናል። እኛ ኃይል ከሌለን አትወጣለንበት። ትክክል ማለት ነው። ስለዚህ ጫን ብለን እሷን በደንብ እናወጣለን። እስኪ እንድገማታ፣ እንዴ አልቆሪዐ ሪ ሙምታዝ፣ ሙምታዝ በጣም አሪፍ ነው ማሻአላህ። መል ቃሪዐህ፣ ይህም በተመሳሳይ መልኩ ምንም አዲስ ነገር የለም ከመጀመሪያው ጋር አንድ አይነት ነገር ስለሆነ የምናነሰው አዲስ ነገር የለም። ለዚህ በጣም ጥሩ ነው። ወማ አድራከ ማል ቃሪዐህ ማ መል ሙምታዝ። ለምንድነው ሚሙን የሳብኩት? በዚህ ደረጃ ከመዱ በኋላ ምን ስላለ? አሊፍ ነው? ምዛ ሐምዛ ስላለች አይደለም? ሙምታዝ። ስለዚህ ከመሳቢያ ፊደል በኋላ ሐምዛ ከመጣች መዱ ምን መደረግ አለበት? አይዋ፣ ምን ያክል ነው የሚሳበው የሚለውን ኢንሻአላህ ወደፊት እየቆየን ስንመጣ በደንብ ደግሞ እናስረዳቸዋለን እሺ። ጠይብ ስለዚህ አሁን وما اد دال ላይ ምን አደረኩ? ለምንድን ነው ማነጥረው? ዳል ምን ሆኖ ስለመጣ አንደኛ ሳኪን ስለሆነ እና ከሚነጥሩ ፊደሎች ቤተሰብ ውስጥ ስለሚገኝ ሙምታዝ። ከሚነጥሩ ፊደሎች ውስጥ ስለሚገኝ እና ሳኪን ስለሆነ وما ادراك ይቻላል። እንደዚህ ለምን ያኔ ዳሉ ምን አልሆነ ማለት ነው? አልነጠረም፣ አይደል ካልነጠረ ሐርፉ ምን እንደሆነ ራሱ አያስታውቅም ለጆሮ። ከሚነጥሩ ፊደሎች ውስጥ ሆኖ ሳኪን ሆኖ በሚመጣበት ጊዜ ሳታነጥሩ ካለፋችሁት ምን አይነት ፊደል እንዳወጣችሁ ራሱ አይለይላቸውም ለጆሮአችሁ፣ የሚሰሟችሁ የሚሰማችሁ ሰዎች። እሺ፣ ስለዚህ አደ በደንብ አድርገን ማንጠር አለብን ማለት ነው። ጠይ፣ ከዛ ውጪ ራእ ይወፍራል ምክንያቱም ሐረካው ፈትሐ ስለሆነ ነው። ሌላ አዲስ ነገር የለውም። እስከ አንድ ጊዜ መጨረሻ እንድገማ አብረን

ምላሳችን መጀመሪያ ይወጣል። طيب جميل እሺ አዳምጡኝና አሁን ስህተቴ የት ላይ እንደሆነ ታውጡልኛላችሁ። አሁን ከዚህ ጫያ ላይ የውመ የኩኑ ናሱ ከልፈራሽ ልመብሱስ ምላሴ አላወጣሁም። ስለዚህ ሳ ላይ ደግሞ ምላስ መውጣት።

የነቃፍ ቤተሰብ ስላልሆነ ሙምታዝ ሙምታዝ። ሀ የነማን ቤተሰብ ነው? የምታስታውሱ ከሆናችሁ የነማን ቤተሰብ? የነ ሀ አደል? የነ ሀ ቤተሰብ ነች። ጠይብ ጀሚል። ስለዚህ እሷ መንጠር የለባትም። ምንድነው የሚኖርባት? እሷ ላይ ጊዜ እንሰጣለን። ኃይልም ያስፈልገናል በደንብ። አዎ፣ እሷ ደካማም ፊደል ስለሆነች በደንብ እንድትወጣለን አደል ጠይብ ጀሚል እሺ፣ ይህን አስተካክላለሁ። እንሻላ ሌላ ስህተት ካለት ያርሙኝ። ያላችሁ ከሌለኝ ደግሞ እናልፋለን እ ወተኩኑ ልጅባሉ ከልዒህን ልመንፉሽ አውጥተህ አነጠካት። ኑን መውጣትም መንጠርም የለባትም ያ ሰላም። ባንዴ ሁለት ስህተት ነው የሰራት። ይህ ደግሞ በጣም ከባድ ነው። የንቺ ጆሮ እኔ የራሱን ሁለት ስህተት እንደሰራው አላወቅም ነበር፣ ግን በጣም ጎበዝ ነች ማሻአላ እንደዛ ነው። ትስማማለህ? ማለት ምንድነው ሁለቱ ስህተት? አንደኛ ኑን ፈታም ከስራም በማም እሺ። እኔ ምን አረኳት? እኔ አወጣኋትም ደሞ አነጠርኳትም። ጀሚል ጠይብ እሺ። አንዱን እንኳን ላስተካክል እስኪ፣ ከሁለቱ አንዱ ቢሳካ እሺ። ወተኩኑ አልጅባሉ ከአልዒህኒ አልመንፉሽ ምን

መዋዚኑ ጀሚል ፈአማ መን ተቁለት ተመልከቱ። ዝች ጋር ታዋ ምላሳችን ወደ ጥርሳችን መሄድ የለበትም። ምላስ ጥርሳችንን ከነካ የታ ድምፅ ጥርት ብሎ አይወጣልንም። ከማን ጋር ይቀላቀልብናል? ከሲንጋ فاما من ثقلت ተመልከቱ፣ ثقلت ልክ ነው። ይሄ አይደለም ታ እና ሲ ነው የሚወጣው። ስለዚህ እንዴት መሆን አለበት? መላሳችን ከጥርሳችን ወደ ኋላ መለስ ብሎ ልዳችንን ነው የሚነካው። ከውስጥ ያለው ስጋው ፓርት ላይ ነው እንጂ መሆን ያለበት ጥርሳችንን መንካት የለበትም። ስለዚህ እንዴት አይነት ታ ነው ማውጣት ያለብን? ተመልከቱ فاما من ثقلت አያችሁት

ፈአና መን ሰቁለት መዋዚኑ። ያ ሰላም መዋዚኑ ልክ ነኝ ስተት፣ የምንድነው እዛው ላይ ደግምካት። ምን ላይ መዋዚኑ ብሎ ከንፈር አልተመለሰም። ምን ላይ ነው መመለስ ያለበት? ሀ ላይ ነው የሚመለሰው?

አይደለም ባድ ላይ ከንፈር ማውጣት ያለብን መቼ ብቻ ነው? ሐረካው ዶማ ሆኖ ከመጣ ብቻ ነው። ከዛ ውጭ ባድ ላይ ከንፈር ማውጣት የለብንም። ከንፈራችን ያለበት ቦታ ላይ ሆኖ ነው መወፈር ያለበት። ስለዚህ አሁን ባድ ሐረካው ከስራ ነው ይወፍራል፣ ግን የውፍረት ደረጃው ይቀንሳል። ያው ከሰባቶቹ ፊደሎች ውስጥ ስለሆነ ሐረካው ከስራ ስለሆነ አይቀጥንም ነው። ግን የውፍረት ደረጃው ይቀንሳል። ይ ተመልከተሁን

ማ ንት ዋዚኑ ያሰላም ሀቅ ላይ አፍንጫችሁ ውስጥ ሁና እንዳይኖር ተጠንቀቁ። መዋዚኑ ልክ ነው። ላ ሃቅ ላይ ሁና መውጣት የለበትም። መዋዚኑ አሁን ልክ ነው አይደል ሰለዚ

ነው ። ስለዚህ መውፈር አለበት። ጀሚል፣ አሁን እኔ ልቅራ እና አዳምጡኝ፣ ስተት ካለኝ አረቡ ወአማ መንኮፈት መዋዚኑህ ንንን፣ ደበቅኳትንን አይደበቅም። ለምን? ሱኩን ስላለው እንደው ሐረካዎቹ እንደሌሉ ቁጠራቸው እዚህ ሚምም ላይ ሀምዛም ላይ ኸኡም ላይ ምናምን ያሉትን ሐረካዎች በቃ እንደሌሉ ቁጠሩና ለምንድነው ኑን መግልጽ መውጣት ያለበት ንገር ነው እስኪ ከፊት የመጣው ከማን ቀጥሎ የመጣው ከኑን ቀጥሎ የመጣው ኸ ስለሆነ ኸ ደግሞ የማን ፊደል ነው የምን ፊደል ስለሆነ የኢዝሃር ፊደል ስለሆነ አይደል ከኑን በኋላ ከኑን ሳኪና በኋላ የኢዝሃር ፊደሎች ከመጡ ኑን ሳኪናዋ ግልጽ ትደረጋለች ብለ ነበር አይደል ስለዚህ አሁን

ፈኡምሁ እዚች ጋር ም ካአልኩ በኋላ ከንፈሬ ምን ማድረግ አለብኝ? ሚሟ ላይ ልክ ስጀምራት ሚሟ እመልሰዋለሁ። ከዛ ድጋሜ እንደገና ይወጣል። ከዛ ደግሞሀም ላይ ይቀጥላልአን አይዋ ሀኡም ላይ ይቀጥላል። ሁ ከዛ ነው የሚመለሰው

ለይተን አወጣናል። እስኪ ድገሙላችሁ አንዴ ናሩን። ሐሚያ ያ ሰላም፣ በጣም ነው የሚያምረው ማሻ አላህ። እዚች ጋ ግን እኔ አንዴ መጨረሻ ጥያቄ ልጠይቃችሁ እና እንዘጋለን። ናሩን ለምን አላችሁ? ለምን ብላችሁ ግልጽ አወጣችሁ ተንዊኑን? ናሩን ለምን አልተባለም? በመቴኑ ለምን በግልጽ ወጣሽ? ናሩን ለምን አል ናሩን ለምን አላልፊትው ከተንዊኑ ቀጥሎ የመጣው ሃ ስለሆነ ሃ ደግሞ የምን ፊደል ነው የኢዝሃር ፊደል ስለሆነ ነው አይደለም ሃ ወይም ከነዛ ከስድስቶቹ የጉሮሮ ፊደሎች ውስጥ ስለሆነ ማለት ነው ሙምታዝ አላህ ይጨምርላችሁ ባረከላሁ ፊኩም ከረጅም ጊዜ ቆይታ በኋላ በድጋሜ ይህንን ፕሮግራም ለማስቀጠል ስለተገኛችሁ እኔም ራሴ በተመልካቹ ስም አመሰግናችኋለሁ። አላህ ይጨምርላችሁ። በሚቀጥለው ፕሮግራማችን ደግሞ በሱረት አልዓዲያት በቀጣይ ሁለት ልጆች ደግሞ እስከምንገናኝ ድረስ እናንተም በያላችሁበት አላህ ይጠብቃችሁ። ፕሮግራሙን ከወደዳችሁት ላይክ እና ሼር ማድረጉን ድጋሚ ልናስታውሳችሁ እንወዳለን። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።